ኬብሮን ሰና ይባላለው የስነ ምግብ ህክምና ባለሙያ ወይም ዳይቲሽያን ነኝ ከኒትሮፒያ የስነ ምግብ አማካሪ መካከል የጉበት ህመም ስንል ብዙ አይነት የጉበት ህመም አለ ግን ዛሬ ትኩረት አድርገን ልናይ የምንሞክረው ከአመጋገብ ስርዓት ጋር የተገናኘ የጉበት ህመም ምን አየት ሊሆን ይችላል የሚለው ነው የጉበት ህመም ስንል እንግዲህ የተለያዩ አይነት ጉበትን ሊያጠቁ የሚችሉ ህመሞች ቢኖሩም በዛሬው መረጃችን ትኩረት ልናደርግ የምንሞክረው? ከአመጋገብ ና ከህይወት ዘይቤ ጋር ስለሚሄደው የጉበት ህመም ነው። ይህም ደግሞ ይሄ ማለት ደግሞ ፋቲ ሊቨር የምንለው ወይም ከፍተኛ የሆነ የስብ ወይም የቅባት መጠን በጉበት ላይ ሲታይ ማለት ነው። ይህ የጉበት ህመም እንግዲህ በብዛት ከአመጋገባችንና ና ከህይወት ዘይቤያችን ጋር ነው የሚሄደው። ከአመጋገባችን ጋር ነው የሚሄደው ስንል ለብዙ የጤና ሁኔታዎች በተደጋጋሚ እንደሚነገረው በተለይ ጣፋጭ ነገሮችን ማብዛት በጥልቅ ቅባት የተጠበሱ ምግቦችን በተለይ ይሄ ዲፕ ፍራይድ ፉድስ የምንላቸው ማለት ነው፣ እነሱን ማዘውተር ለጉበት ህመም በከፍተኛ ሁኔታ ሲያጋልጥ ይታያል ማለት ነው። ስለዚህ እነዚህን ስንል እንግዲህ ጣፋጮች ስንል ስኳር አለ ራሱን ችሎ፣ ከዛ በተጨማሪ ደግሞ የታሸጉ ምግቦች መጠጦችን ከጊዜ ወደ ጊዜ መጠቀም በጣም እየበዛ ነው ፕሮሰስድ መሆናቸው በፋብሪካ ሂደት ውስጥ ማለፋቸው በውስጣቸው የሚጨመርባቸው ማቆያዎችና የተለያዩ ነገሮች እንግዲህ ለጉበት ብቻ ሳይሆን ለተለያዩ የጤና ችግሮች ሲያጋልጡ ይታያሉ። ከዛ ደግሞ እነዚህ በጥልቅ ቅባት ወይም ዘይት ውስጥ የተጠበሱ ወይም ዲፕ ፍራይድ ፉድስ የምንላቸው አሁን በዋነኝነት በልጆችም በአዋቂዎችም ጋር ብናይ የተጠበሱ ነገሮች እንደ ቺፕስ ያሉ የድንች ጥብስ፣ ሳምቡሳ፣ የተለያዩ ብስኩቶች እንደዚህ በየጊዜው ሰዎች የሚያዘወትሯቸው ናቸው። እነዚህ ምግቦች በተደጋጋሚ እንግዲህ በአመጋገባችን ውስጥ ባካተትናቸው ቁጥር ወደ ሰውነታችን አላስፈላጊ የሆኑ ኬሚካሎችን ወይም ደግሞ ሰውነታችን አላስፈላጊ የሆኑ ሪያክሽኖችን እንዲፈጥር ስለሚያደርጉት ለጉበትና ለተለያዩ አይነት የጤና እክሎች ያጋልጡናል ማለት ነው። ስለዚህ ጣፋጭ ነገሮችም፣ የታሸጉ ነገሮችም፣ የተጠበሱ ነገሮችንም ከአመጋገባችን በተቻለ መጠን መቀነስ፣ እንዲሁም ደግሞ ማስወገድ ለጉበታችን ጤና ይጠቅመናል። ከዚህ በተጨማሪ እንግዲህ ሁላችንም እንደምናውቀው አልኮል ነው። የአልኮል መጠጥን ከመጠን በላይ መጠቀም ሌላው ደግሞ የጉበታችንን ጤና ሊያውክ የሚችል ነገር ነው ማለት ነው። ጥሩ ነገር ምንድን ነው? የህመሙን በጥሩ ደረጃ የምናገኘው ደርሰንበት ከሆነ የአመጋገብ እና የህይወት ዘይቤያችንን በማስተካከል ወደ ጤናማ በማምጣት ማለት ነው። በተጠበሱ ምግቦች ፋንታ በጤናማ ሁኔታ የበሰሉ ምግቦችን ፕሮሰስ በተደረጉ ፋንታ ደግሞ ሙሉ ተፈጥሯዊ ይዘታቸውን የጠበቁ ምግቦችን፣ አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችን እነዚህን በማካተት ደግሞ ወደ ጤናማ ሁኔታ መመለስ ወይም ደግሞ ሳይከሰትም መከላከል እንችላለን ማለት ነው።